አነግረሀለሁ በቃ ችግር የለም። ምነው ጻፊልኝ፣ ጻፊልኝ፣ ቆንጆ በውስጥ ጻፊልኝ። ስምሽን እንዳደረሰው አድርገሽ ጻፊልኝ። እግዚአብሔር ይስጥሽ። ግን ፀጉርሽ የራስሽን የኔ ቆንጆ እንዳው አንድ ቃል ማ ጌታ እግዚአብሔርን የራሴ ነው እና እኔን ፀጉርሽ በጣም ነው የሚያምር ወልማጣ ለምንድን ነው ዶሮ ትመስያለሽ አለችኝ ችግር አለባት በሽተኛ እኔ እኮ ግን

ሰጣቸው ቡጉራ ሞላ በምን አንተ የምትለው ምንድን ነው? ሰው መሆን የሚለውን አስቀድሞ ከዲ ያምራል

እሱ ነው ነጥቡን የቀነሰው። የእኛን ሰፈር ነው የሚያክለው። አይል እናቴን ከሊፋ ሶልሁዛ እህት ሚዛን፣ እንዴት ነሽ? ሰላም ሰላም፣ እንዴት ናችሁ ጅቦዬ? እንጂ ወይ አፍራለሁ። እኔ የቤት ልጅ ነኝ። ምንድን ነው የምታፍሪው? ኢትዮጵያ ያደለሽ። አዎ፣ ግን በቃ የሰው ፊት ማየት በቃ ያስፈራኛል። እንመለሳለን። አንደኛ ደረጃ ወደዛ። ሴቶች እየተንጫጩብኝ ነው። እባክህ ቆንጆ ቆንጆ እስኪ ቪዲዮ ሽንክፋች እሱ አይደለችም፣ ሌላ ናት። እንደ ቆንጆ ናት። ቪዲዮ ትክፍት። አዎ በጣም ቆንጆ ሸውዴ ለክብርሽ ይባል እኮ ማርያም፣ ወይ ወጭ ታይም ታዲያ፣ ውስጥ አይሻልም? በውስጥ አይሻልም፣ ውስጥ ማለት ነው። የለም ሁሉም አንድ ነው።

አረረጋጉት እኳል ይ ስልኩ እስኪረጋጋ አድረገ አርባችሁ ተቀመጡ። ወይ አንዴ ቆንጆ ናት ብለህ ልቤን እንትን ብለህ እኔ ገብቼ አውራታለሁ ቁጥሩን ደግሞ እንድትልክልኝ ይማጸናል። ቪዥን ትከፍቻለሽ እኔ

ወልማጣ ትወጫለሽ፣ ከዚህ ቤት አርፍሽ ተቀመጭ። ወንድ ለዚህ ቤት እኮ ነው። ሌላ ላፕታኩ ይዛ ነው የምታወራው። እዚህ ብቻ ነው ዝም ቤት ነው፣ ግን ትረብሻለች። ማንንም ሴት ደግሞ የመናገር መብቱ የለሽም ከሊፋ በየተራ ቪዲዮ አስከፍትልኝ። እቺ ሳምራ ቪዲዮ ክፈቺ። እቺ መዛፍ ላይ ተቀምጣ ይቅር ባልወርድ። ከሊፋ እና ትባል ችልሽ። ቀለሯ በጣም ያምራል። ኮይ በጣም ቅጥነቷ ደስ ይላል። ቦታ ላይ ያለው አጥንት ራሱ ደስ ሲል። ሰብለ ሰብለ ጌታን ከለሯ በጣም ጉራጌ ነች። ሞዴል ናት፣ ታስታወቂያለች። ርዝመቱ ወይ አያጅቦ ወይ እንዴት ነህ? ቪዲዮሽን ትከፍቼ ነው። ጉንፋን መድኃኒት ልጠይቅ የመጣሁት እኮ። ቪዲዮሽን ክፈሽ እና መድኃኒቱን እነሱ ይሰጡሻል። ምንም ችግር የለም። ፕሊዝ ይቅርታ፣ እኔም መክፈት አልችልም። ወይኔ ቅዱስ ላይ እየጠየቀች ነው እንዴ! ጅቡ አስወጣት፣ አስወጣት። ሲሞደድ ሲዝ ነው እዚህ